ሰንት ተሰውሮ በምስጢር ሲያገለግል የነበር ገለናበ መስቀል የዚያሳ ተሶታ ኮነ። አሁን ግን ተገለጠ ታየ። አቶ ከመይት ረአይ አላ ከመይት ሀለይ ይህ መስቀል በእይታ ብቻ የምናውቀው ሳይሆን በመታሰብም ጥንትም የነበረ አሁንም ያለ ወደፊትም በመታሰብ የሚኖር ውእቱ ዝንቱ መስቀል ወወጡ ከዝበታ ተመለሰቦ እንመካበት ዘንድ የምናከብረው እናከብረውም ዘንድ የምንሰግድበት መመኪያችን የሆነው መስቀል ይህ ነው። አርያ ቅዱስ ጳውሎስ በገላትያ ምዕራፍ ስድስት ቁጥር አስራአራት እኔ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ገላቱን ቤት ከኔ ይራል ብሎ የተናገረለት

እናከብረው ዘንድ የምንመካበት እንመካበት ዘንድ የምናከብረው እንሰድ ዘለዝ የምንመካበት መስቀል ይህ ነው ተብሎ ተነገረ እና የዛሬው የበዓሉ አከባበሩ እንግዲህ መስቀል በኦሪቱ ለአመፀኞች መቅጫ ሆኖ ዘመናትን አሳልፎ ኑሮ ነበር። በሐዲስ ኪዳን ግን የበረከት ማስተላለፊያ የሰላም አዋጅ መታወጃ ሆነ። አምናታችን መድኃኒታችን መድኃኒ ዓለም ክርስቶስ ለስለ አጠራሩ ክርስቲያን አይዷውና በመስጠን ላይ ሁኖ ሰላምን ስላጎጀ የለ የራቁትን ስላቀረበ የቀረቡትንም ስለባረከበት ሁሉም ለበረከት እንዲሆኑ ስላደረገበት እርግማኑ በመስጠን ላይ የተሰቀለ ሁሉ የተረገመ ይሁን የሚለው ቃል ተሽሮ በዚህ መስቀል ፍጥረት ሁሉ ስለተባረከበት የምንባረክበት የምንመካበት መስቀል ነው ተብሎ ተጻፈ። እና ጌታችን ከተሰቀለበት በኋላ ጌታችን ተቀብሮ መቃብር ክፈቱልኝ፣ መግነዝ ፍቱልኝ አሁን በጣም እንግዳኒን አስተምሮ ባድራቀኑን ካረገ በኋላ ምሳን አባቶቻችን ሐዋርያት መንፈስ ቅዱስ ሲመጣላቸው በአንድ ላይ ሰው እሱን መንፈስ ቅዱስ ከተቀበሉ በኋላ አመት በመዲናዋ በኢየሩሳሌም አስተምሮ ከዚያ በኋላ መት ዓለምን ተከፋፍለው በማስተማር ሂደዋል። መስጠሉን ግን በኢየሩሳሌም የሚኖረው ለዚያች ከተማ የቅስቆቆስ ነት የተሾመው ቅዱስ ያዕቆብ ባባላዊነት ባህራሽብነት እንዲጠብቀው ጌታን ከመስቀል አውርደው በክብር ቅዱስ ቅዱስ ቅዱስ እያሉ የቀበሩት ዮሴፍና ኒቆዲሞስ መስቀሉንም ወስደው ጌታ በተቀበረበት በጎልጎታ አሳርፈው በቅዱስ ያዕቆብ ጠባቂነት እየተጠበቀ እንዲኖር ተደርጎ ነበር። ጌታ መድኃኔዓለም ክርስቶስ ለስመ አጠራሩ ምስጋና ይሁን፣ በስብከቱ በሞይ ለስጋውየው በዚህ ምድር ሲመላለስ ሲሰራቸው የነበሩትን ተአምራት መስቀሉ ይሰራል። ሙት ያስነሳል፣ ዕውር ያበራል፣ ጎባጣ ያቀናል፣ ለምጽ ያነጻል፣ ደውዬ ይፈውሳል፣ አጋንንትን ያስወጣል። አይሁድ ታዲያ ይህን ተመልክተው በዚህ መስቀል የተሰቀለውን

የምንሰግድበት መመቻችን የሆነው መስቀል ይህ ነው። ሐዋርያ ቅዱስ ጳውሎስ በገላትያ ምዕራፍ ስድስት ቁጥር አስራ አራት እኔ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር የላቱን ቤት ከኔ ይራቅ ብሎ የተናገረለት በመጣፈች ዳል የምንመካበት ተውሎ የተጻፈለት ይህ መስቀል ነው፣ ይህ መስቀል ጥልን ያፈረሰ እርቅን የመሠረተ ይህ መስቀል፣ ሰማይና ምድር የታረቁበት ይህ መስቀል፣ ነፍስና ሥጋ የታረቁበት ይህ መስቀል፣ ሕዝብና አሕዛብ አንድ የሆኑበት ይህ መስቀል፣ የተራራቁ የተጠራረቡበት ይህ የምንመካበት መስቀል ነውና እናተብረው ዘንድ የምንመካበት እንመካበት ዘንድ የምናከብረው የምንመካበት መስቀል ይህ ነው ተብሎ ተነገረ እና የዛሬው የበዓሉ አተራበሩ እንግዲህ መስቀል በኦሪቱ ለአመፀኞች መቅጫ ሁኖ ዘመናትን አሳልፎ ኑሮ ነበር። በአዲስ ኪዳን ግን የበረከት ማስተላለፊያ የሰላም አዋጅ መታወጃ ሆነ። በመስቀል ላይ ሁኖ ሰላምን ስላወጀ የለ የራቁትን ስላቀረበ የቀረቡትንም ስለባረከበት ሁሉም ለበረከት እንዲሆኑ ስላደረገበት፣ እርግማኑ በመስቀል ላይ እየተሰቀለ ሁሉ የተረገመ ይሁን የሚለው ቃል ተሽሮ፣ በዚህ መስቀል ፍጥረት ሁሉ ስለተባረከበት የምንባረክበት የምንመካበት መስቀል ነው። ታውሮ ተጻፈ እና ጌታችን ከተሰቀለበት በኋላ ጌታችን ተቀብሮ መቃብር ክፈቱን ልጅ መግነዙን ል ሳይል ለደቀ መዛሙርቱ አሁን አስተምሮ ካረገ በኋላ አባቶቻችን ሐዋርያት መንፈስ ቅዱስ እስኪመጣናቸው ሲቀበሉ በአንድ ላይ ሲጸልዩ ሰው እሱን መንፈስ ቅዱስ ከተቀበሉ በኋላ አመት በመዲናዋ በኢየሩሳሌም አስተምሮ ከዚያ በኋላ ጣበጣብለ ዓለምን ተከፋፍሎ ለማስተማር ሄደዋል። መስቀሉን ግን በኢየሩሳሌም የሚኖረው ለዚያች ከተማ የኤጲስ ቆጶስነት የተሾመው ቅዱስ ያዕቆብ በአባራዊነት በኃላፊነት እንዲጠብቀው ጌታን ከመስቀል አውርደው በክብር ቅዱስ ቅዱስ ቅዱስ እያሉ የቀበሩት ዮሴፍና ኒቆዲሞስ መስቀሉንም ወስደው ጌታ የተቀበረበት በጎልጎታ አሳርፈው በቅዱስ ያዕቆብ ጠባቂነት በበላይ አራትነት እየተጠበቀ እንዲኖር ተደርጎ ነበር። ሞም የመስቀል ጌታ መድኃኔዓለም ክርስቶስ ለስሙ አጠራር ምስጋና ይሁን በስብከቱ በመዋዕለ ሥጋዌው በዚህ ምድር ሲመላለስ ሲሰራቸው የነበሩትን ታምራት መስቀሉ ይሰራል። ሙት ያስነሳል፣ እውር ያበራል፣ ጎባጣ ያቀናል፣ ለምጥ ያነጻል፣ ደዌ ይፈውሳል፣ አጋንንትን ያስወጣል። አይሁድ ታዲያ ይህን ተመልክተው በዚህ መስቀል የተሰቀለውን የፈጨንና ያስወገድ ነው። ይህ ድርጊት እንዲቆም ነበር